በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ላይ ያላችሁ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዚያ 23 ቀን መክበበ ሰማዕት ቅዱስ ጊዮርጊስ የልዳው ሰማዕት፣ የሮሙ ሰማዕት፣ የኢድራሱ ሰማዕት ቅዱስ ጊዮርጊስ ዓመታዊ የእረፍት በዓሉ ነውና እንግዲህ እንደምናውቀው ውሎ ውሎ ከቤት ኑሮ ኑሮ እረፍት አይቀርም። እግዚአብሔር አንዳንዶችን ቅዱሳን የሚሰውርበት እንደገና ደግሞ አንዳንዶቹ ደግሞ ሰማዕትነትን ተቀብለው የሚያርፉበትን ቀን አዘጋጅቷል እግዚአብሔር። ስለዚህ ሚያዚያ 23 ቀን እረፍት ነው ማለት ነው። እሱም በተመለከተ አጠር ያለ መልዕክት እንነጋገራለን። እንኳን ለመክበረ ሰማዕት ቅዱስ ጊዮርጊስ ዓመታዊ ሚያዚያ 23 ቀን ክብረ በዓል አደረሰን አደረሳችሁ። ቅዱስ ጊዮርጊስ ቅዱስ ማለት የተለየ ማለት ነው ለእናቱም ለአባቱም የተለየ ለእግዚአብሔርም የተለየ ማለት ነው። እግዚአብሔርን የሚወድ ከእግዚአብሔር የሚጠብቅ ትዕዛዝ እግዚአብሔር የሚያከብር ዓለምን የሚጠላ እግዚአብሔርን የሚወድ መንፈሳዊ ሀብትና መንፈሳዊ ጸጋ የተመላ ማለት ነው። እና እየተለየ ያስባለው እንዲህ ነው። በልጅነቱ አባቱ ሞተ። አባቱ ሲሞት ባለስልጣን ነበርና ሌላ ባለስልጣን ተተካ። ያ ባለስልጣን የአባቱን ስልጣንና ኃላፊነት ብቻ ሳይሆን ልጁን ማሳድጋለሁ ብሎ ቅዱስ ጊዮርጊስ ማሳደግ ጀመረ። እንዳይርበው እንዳይጠማው በማንኛውም ነገር ኃላፊነት ወስዶ ያሳድገው 15 ዓመት ነው። አስር ዓመቱ አባቱ ያረፈው፣ አምስት ዓመት ከንጉሱ ጋር ኖረ። አስራ አምስት ዓመት ሲሆነው ኃላፊነቱን ለመወጣት ልጅ አለችኝ እኮ አዎ፣ ላገባዋልና ወሰነ። ወስኖ አልቀረው ሊያጋባው ድግስ ደገሰ ነው የሚለው። የሚገርመው ነገር መንፈሳዊ ስለሆነ ቅዱስ ጊዮርጊስ እምቢ አላለም። ወደ ጋብቻ ውስጥ እንደማይገባ ያውቃል። የተጠራበት አላማ ሌላ እንደሆነ ያውቃል። አዎ ጦር እየወረወረ ፈረስ እየገራ እየጋለበ፣ እንደገና ደግሞ በሃይማኖት ውስጥ የሚኖር ወጣት ነው። በሃይማኖት ውስጥ ነገር ግን ንጉሱን ማቃለል አልፈለገም። እግዚአብሔር የሚያደርገውን ነገር ዝም ብሎ ይጠብቅ ነበረ ይላል። እንዲህ አሁን እንዲህ አይነት ትዕግስት ያደለን መዳን ያ ዝም ብሎ ይጠብቅ ነበረ መጨረሻ ላይ ግን ቅዱስ ጊዮርጊስ ለማግባት ፈቃደኛ አልነበረም። ነገር ግን ፈቃድ እግዚአብሔር ይጠብቅ ነበርና ሰርጉ ሲደርስ ንጉሱ ሞተ። ንጉሱ ሲሞት ምን ሆነ ማለት ነው? ያ ጋብቻ ቀረ። ሲቀር ቅዱስ ጊዮርጊስ ወደ ምን ወጣ? ወደ አገልግሎቱ ወጣ። አዎ እናቱም ጥሩ አድርጋ ነው ያሳደገችው፣ ኮትኩታ ማለት ነው። ወደ አገልግሎቱ ወጣና ምንድን እያደረገ አገልግሎቱ በወጣቶች መካከል ላይ በፈረስ ሂዶ የእግዚአብሔር ባሪያ የእግዚአብሔር አገልጋይ ነኝ፣ በስላሴ ስም መጣሁባችሁ፣ በኢየሱስ ክርስቶስ ስም መጣሁባችሁ ሲል በመካከላችሁ ሲጋ ብትን ይሉለት ነበር። ይገርማችኋል አያቸ ዳዊት እኮ በኢየሱስ ክርስቶስ ስም መጣባለሁ ብሎ እኮ ነው እኮ በአንድ ድንጋይ ሲወረጉን ጎልያድን አርባ ዘመን ፍልስጤምን የገዛ እስራኤልን አርባ ዘመን እገድላለሁ፣ አንቀጠቅጣለሁ እያለ ይሉ የነበረውን በጉልበትም በኃይልም በስልጣንም በመሳሪያም ኃይል ያለውን የጣለው እኮ በምንድን ነው? እግዚአብሔርን ጠርቶ ነው። ቅዱስ ጊዮርጊስን በፈረስ ላይ ሆኖ ብዙ ነው ተሰብሰው ሲያያቸው ይሄድና የኢየሱስ ክርስቶስ ወታደር ነኝ ይልና እንዴት መታደር ነው ይልና ሄዶ በመካከላቸው ሲቆም ብትን ይሉለት ነበር። ብትን ይሉ ነበር። በዚህን ጊዜ ነው እንግዲህ እያደገ ሄደና አዎ፣ ይህንን ልምዱን እያካበተ እያካበተ ሄዶ ሀያ ዓመት ሲሞላው ለፍጹም አገልግሎት ወጣ። ያመስማል በፍጹም አገልግሎት ሲወጣ እሱ ወጣ። የአገልግሎት ዘመኑ ዱድያኖስ የሚባል ንጉሥ በነገሰበት ዘመን ነው። አሁን እንግዲህ ቅዱስ ጊዮርጊስ ወጣ። ሲወጣ ምን ይዞ ወጣ ነው? የኢየሱስ ክርስቶስን ስም ነው ይዞ። ይባ የሚችለው ምንድን ነው? ፈረስ ግልቢያ። የሚችለው ምንድን ነው? አንደበተ ርቱዕ ነው። ለዚህች ዓለም ሰራይ መጋቢ ፈጣሪ በዝናብ የሚያበቀል በፀሐይ የሚያበስል በማህፀን የሚጠብቅ በዚህ ዓለም ሕፃንነትን ወጣትነትን ሽምግልናን የሚጠብቅ እግዚአብሔር እንዳለ ያምናል ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ አዎ የተሰደደ የተጠመቀ የጾመ የጸለየ ያስተማረ የቃሉ ትምህርት የእጁታ ምራት ህዝቡን የሳነ ለህዝቡ ሲል የተሰቀለ የሞተ የተቀበረ አጋንንትን ለማሳፈር ዲያብሎትን ለማሳፈር እነሆ ሙስና መቃብርን አጥፍቶ በሶስተኛው ቀን የተነሳ በአርባኛው ቀን ወደ ሰማይ ያረገ በአምሳኛው ቀን ለዋርያት መንፈስ ቅዱስን የላከ አምላክ። ለዚህ ቻለም እንዳላት ያውቅ ነበር። ይህን ማስተማር ጀመረ። ወደ ዲዳኖስ ደና ቆመ ሄዶና ቆመ ይላል። እንግዲህ ማርቆስ ምዕራፍ 13 ቁጥር 8 ላይ እንመልከት። ስለ ስሜ በነገስታት ፊት ትቆማላችሁ ይላል። በስሙ እንድቆም እግዚአብሔር ይርዳ። አሁን በዚህ አለም ላይ ከ ከ ከሰሰው ጠበቃ ቆመለት ጠበቃ ይቆምልኛል፣ ጠበቃ አጣሁም፣ ይቆምልኝ ብዙ እንላለን። ገንዘብ ከሌለ ጠበቃ አይቆምልህም፣ ዘመድ ከሌለ ጠበቃ አይቆምልህም። አዎ አዎ። ነገር ግን እምነት ካለን መላየት ጠበቆችን ናቸው፣ ጠበቃ ናቸው፣ የኛ ጠበቃ ናቸው። ቅዱሳን ሰማዕታት የኛ ጠበቃዎች ናቸው። ከምን እምነቱ ካለን ማለት ነው። ለዚህ ደግሞ ጌታ ምን ይላል? በማቴዎስ 77 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ጠበቃ እንዲሰጣችሁ ጠበቃዎቻችሁ መላእክት እንዲሆኑ ሰማዕታት እንዲሆኑ ጻድቃን እንዲሆኑ ቅዱሳን እንዲሆኑ አንኳኩ ይላል እግዚአብሔር ማለት ነው። ስለዚህ እነሆ እኔ እነሆ የኢየሱስ ወታደር ነኝ፣ አዎ እያለ ያደገው ቅዱስ ጊዮርጊስ በዱቢያ ንስፊ ተደና ምን ይዞ የኢየሱስ ክርስቶስን ስም ይዞ ምን ይዞ ጽኑ እምነት ይዞ ምን ይዞ ጽኑ ተጋድሎ ይዞ ምን ይዞ አንድ እምነት አንድ ጌታ አንድ ሃይማኖት ይዞ ኤፌሶ አራት ይህን ይዞ ቆመ። በፊት ማንም ታመልካለህ ያንተም የእኔም አምላክ እግዚአብሔር ዝሃሉ ይህሉ ያለ የነበረ የሚኖርም እሱን ነው አለ አንተንም እኔንም የፈጠረ አንተን ንጉስ እኔን ወታደር ያደረገ እግዚአብሔር እኔ የማመልከውን አታመልክም አላመልክም። እኔም የማምነውን አ አላምንም አንተ ነህ። እኔም የማምልከው ማምለክ ያለብህ እኔም የማምነው ማመን ያለብህ አንተ ነህ። እኔ አይደለሁም ማለት ያንተም ወንበር ይቀራል የእኔም ህይወት ይቀራል። ሁሉም ያልፋል ልዩነቱ ግን ከእግዚአብሔር ጋር መኖርና ከኃጢአት ጋር መኖር ልዩነት አለ። እኔ ከእግዚአብሔር ጋር ኑሬ አልፋለሁ። አንተ ግን ከጣዖት ጋራ እና ከመጥፎ ባህሪ ጋር ኖረ ታልፋለ። አጥቀርም ታልፋለ። ተናደደ። ዱዲያ ነው። ለዚህ ነው ስለ ስሜ በነገስታት ፊት ትቆማላችሁ። በስሙ በኢየሱስ ክርስቶስ ሁ ከሌ ጠበቃ ቆመ። ሀብታም ስለሆነ ወገን ስላለው እንላለን። ቅዱስ ጊዮርጊስን ተመልከቱት። በኢየሱስ ክርስቶስ ስን ጠበቃ የቆመ ለስሙ ማለት ነው ኢየሱስ ለተባለው መድኃኒት ነው ክርስቶስ ለተባለው አዳይ ደሆነ መድኃኔ ዓለም የዓለም መድኃኒት። እግዚአብሔር ያለ የነበረ የሚኖር ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር በዚህ ስም ቆመ። የኮላ አቃተን። ዛሬ እኮ በአርባ ቀን በሰማንያ ቀን ክርስትና ተከስተን አምጦልና ስመ ክርስትና ተካያዝ በኋላ በዚህ በአንዱ ስም መቆም አቃተን። በአንዷ እምነት መቆም አቃተን። በአንድ ሃይማኖት መቆም አቃተን። በሀብት በስልጣን በተራራ በወንዝ በቋንቋ በምናምን አዎ ትርክስክሳችን ወጣ። አንድ መቆ- ቅዱስ አንድ ወታደር ቅዱስ ጊዮርጊስ ለመልከት ኳለ። በዚህ ጊዜ ይላል እንግዲህ አራት ታሪኮች ናቸው ያላቸው፣ አጠር አርገን እንመልከታቸው። የመጀመሪያው ህዳር ሰባት ቀን ሁዲያኖስ ምን አደረገ? እንጀራ የሚበላ ውሃ የሚጠጣ በሌላት መበለት ወስዳችሁ የፍጥኝ ይሰሩት አለ። ሄደ ታሰረ። የፍጥኝ ብሶሶ እናሳጥረው፣ የውሃ ሊታሰሩት አሰሩትና ለሴትዮ መስጠንቀቂያ እንዳትፈችው፣ ምግብም እንዳታቀርቢለት፣ እንዳታነጋግሪው አሉና ሄዱ። ኋላ እሷ ታልቅሳለች። እንደ ክረምት ጅረት አይኗ ላይ ውሃ ይፈሳል። ምንድ ነው አለት ሶስት ነገር ያስጨንቀኛል አለች። ምን ምን የመጀመሪያው ልጄ ታሞ ይሰቃያል። ሁለተኛው እማበላው አጥቼ ወጥቼ እንዳልገባ እንዳልነግድም እንዳላመጣም ማን ይጠብቅልኝ? ሶስተኛው፣ ሳላት ሶስተኛውማ ከኃጢአቴ ብዛት የተነሳ አንተ እግዚአብሔር ሰው ትመስለኛለ፣ ና ከኃጢአቴ ብዛት የተነሳ የእግዚአብሔር ሰው በምሰሶ የታሰረ የቤቴ ድጋፍ የሆነው ምሰሶ የቅዱሳን ማሰሪያ ሆነብኛለች፣ ና ሶስቱን ነገረችው። አንቃይ ዲዮ ሰማይ የጸለየ ወይ ቅዱስ ጊዮርጊስ ጸጋውን ሰዛቴ ያ አው ዘብስላሴ ይርካ አመርካለ መት በሦስትነትህ በአንድነትህ ዓለምን የፈጠርክ እግዚአብሔር ሆይ ልመናዬን ስማ፣ ስለቴን ተቀበላለና ጸለየ። ጸልዮ ሲጨርስ ይላል ቅዱስ ያሬድ። አዎ መጀመሪያ የታመመው ልጇ ይነሳላታል። እንግዲህ አንደኛ ነገስት ምዕራፍ 17 ላይ ይሳየ ማነው ኤልያስን ማየት ነው። ማን ነው ዮናስን ከተኛበት አስነስቶታል። ሁለተኛ ነገሥት ምዕራፍ አራት ላይ ምዕራፍ አምስት ላይ ማየት ነው። እነ ኤልሳ ኤልያስ አንድ ሙት አንስቷል፣ ኤልሳ ሁለት ሙት አንስቷል። የሐዋርያት ሥራ ምዕራፍ ዘጠኝ ላይ ማየት ነው። ጴጥሮስ ጣቢታን ትነሳ አድርጓት። በአጭሩ ማለት ነው ከብዙ በጥቂቱ በአጭሩ ምን አለ? ይህ ልጅ እንዲነሳ ፈቀድ አለ። እግዚአብሔር ሲፈቅድ ልጅ ብድግ አለ። የመበለቷ አለች። ቀጠለ ዋንኮም ሲያሙ አንተ ለኢትዮጵያ ሰዎች ለዓለም ሰዎች ለአፍሪካ ሰዎች ምግብ የምትሰጥ አምላክ ነህና አዎ አይነ ሁሉ ነፍስ ሲሰቆቂ ከአንተ ተሆም ሳይሆን በጊዜው በሰዓቱ በጊዜው ምግብን ትሰጣለህና የሁሉ ነፍሳ አንተን ተስፋ ያደርጋልና ምግባቸው ስታቸው ለእናትና ለልጃለን አለ። ጸልዮ ሳይጨርስ ቤቱ በሙሉ በበረከት ሞላ። ሶስተኛው ምንድነው? ቅዱስ ጊዮርጊስ ነው የታሰረው። እኔ በሩ እንዳልከፍት አንቺን ይገድሉሻል፣ በመስኮትም እንዳልወጣ ይገድሉሻል። ነገር ግን በጣራ ወጥቼ ሄዳለሁ። ሰውጣም ዝብያ አይደለም የታሰርኩበት ምሰሶ ዓለምንም የሚያነው መሄዱ አለና ምሰሶውን ዓለምንም በጣራ ወጥቶ ሄደ። ሲሄድ እሷ ምን አለች? አው እልላል ተዋና ቀለጠችውና መንደርተኞች መጡ። ምንድን ነው ሲሏት አምላኮም ለክርስቲያን ተመስሎ ሰና መጽሐፍ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ የመጣ ወደ ቤት የገባ አለቻቸው። እግዚአብሔር አምላክ በቸርነቱ ወደ ቤታችን ይግባ። ቅዱስ ጊዮርጊስ በአማላጅነቱ ረዳትነቱ፣ ወደ ቤታችን ይግባ። ገባ እንደም ቅዱስ ጊዮርጊስ የተናገረ ማንነው ቅዱስ ያሬድ ቅዱስ ጊዮርጊስና የሷን ቃለ ምልልስ እንዲህ ይላል። አምላኮሙ ለክርስቲያን የክርስቲያኖች አምላክ ተመስሎ ሰባት ሰው ተመስሎ መጽሐፍ ወደኔ መጣ ወይ ሌላ ቅዱስ ጊዮርጊስ። ቅዱስ ጊዮርጊስም እንዲህ አላት፣ አንተ እኔ አምላክ አይደለሁም አላ ገብረ አምላክ የአምላክ ባህሪ አገልጋይ ነኝ። አያቱ እግዚአብሔር አምላክ እንደዚህ አይነት አንደበት ያድርህ። የእግዚአብሔር አገልጋይ መሆን ደስ ያሰኛል። እንደገና በደብረ ድራስ መጀመሪያ ሰውነቱ እንዲገረፍ አደረገ። ሁለተኛ ደግሞ በመጥረቢያ ሰውነቱ እንዲከተከት አደረገ። በመጋዝ እንዲሰንጠቅ አደረገ። ከዚያ ቀጠለና ደግሞ እንደ ጌሾ እንዲከተከቱትና በምጣድ ላይ እንዲቆሉት አደረገ። ከዚያ ቀጠለና የተቆላውን በሙቀጫ እንዲወቀጥ አደረገ። የተወቀጠውን በደብረ ድራስ ተራራ በድራስ ዘረው ወደ ደብረ ድራስ ለብሶ ከመጸበል ዘነፋስ ዘረው ወደ ደብረ ድራስ ለብሶ ለቅዱስ ጊዮርጊስ ው ብጹ የተባለ ቅዱስ የተባለ ቅዱስ ጊዮርጊስን ቅዱስ ማለት የተለየ የተለየውን ሰማይት ቅዱስ ጊዮርጊስን ው እነሆ በድራስ ተራራ ዘሩት ይላል። የሚገርመው ነገር እንግዲህ ቅድም የተነሳ ነው። ቅዱስ ማለት የተለየ የተለየው ቅዱስ ጊዮርጊስ ለእናቱ ለአባቱ ለእግዚአብሔር የተለየው ቅዱስ ጊዮርጊስ በድራስ ተራራ አጽሞ አጽሞ ተዘራ። አውላ ቅዱስ ጊዮርጊስ እና ምን አደረገ ካልከኝ ይልና የኢድራስ ተራራ ቅጠሎች በላያቸው ላይ በእኛ ላይ የተዘራው የተለየው ሰማይት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሰማይቱ ለክርስቶስ እያሉ መናገር ጀመሩ፣ መመስከር ጀመሩ ይላል። ወዳጅ ሰው ላይ መሰክርል ይችላል። ዳካውን ሀብት ከሌለ ሰው ላይ መሰክርል ይችላል። ግን እግዚአብሔር ያዘዛቸው ፍጥረታት ለክርስቶስ እኮ ምስክር ሆኖ የቀረቡ የቢታንያ ድንጋይ ነው አይደል? ዶሮ እኮ ምስክር ሆኖ የቀረበ በበላአም ላይ እኮ አህያይቱ እኮ ናት ምስክር ሆና ስለዚህ ምን ምን አለ? እነሆ ጸዋቱ ቅዱስ ጊዮርጊስ ሰማዕቱ የክርስቶስ ምስክር፣ ሰማዕት ማለት ምስክር ማለት ነው። አዎ እያሉ መሰከሩ ይላል። ስለዚህ ቅዱስ ማለት የተለየ የተለየ ሰማዕት ለማለት ለእግዚአብሔር በኢድራስ ተራራ ዘርቶ ተዘርቶ ቅዱስ ቅዱስ ቀጠሎቹ ያሉለት ሰማዕት ማለት ነው። ጊዮርጊስ ማለት ደግሞ ምን ማለት ነው? ጊዮርጊስ ማለት አዎ እነሆ በእግዚአብሔር ዘንድ የከበረ ሰማዕት ማለት ቅዱስ ጊዮርጊስ አዎ ይለዋል ሰማዕቱ ለክርስቶስ

እኛ ስንት ጊዜ ስለ እውነተኛ ፍርድ ስለ እውነተኛ አምላክነት በቀን ሰባት ጊዜ። እኛ ስንት ጊዜ አመስግነ ነው ይሆን? እንደገና ደግሞ በዚህ በሁለተኛ ነገሥት ምዕራፍ አምስት ላይ ንዕማን የሚባል ወታደር በለምጽ ተጨናንቆ ባለበት ሰዓት ላይ ኤልሳዕ ምን አለው? ሰባት ጊዜ ዮርዳኖስ ወጣና ግባ፣ እባጭ ይወርቅልሃል አለ። ሰባት ጊዜ ብቅጠልም ሲል እባጭ ወደቀለት አያችሁ። ፍጹም በሆነ ቁጥር በእምነት ማለት ነው። ሌላው ደግሞ ምሳሌ 2416 ላይ መጻድቅ ስ ነወድቆስ የተነሳ ጻድቅ ሰባት ጊዜ ይወርቃል፣ ሰባት ጊዜ ይነሳ ላቸው። ለዚህ ነው ጻድቁ ተክለ ሃይማኖት ሰባት ዓመት የተጋደሉት ማለት ነው። ጌታም በሰባት ቁጥር እኛን ሰዎች ያደረገ አራቱ ባህርያተ ሥጋ ሦስት ባህርያተ ነፍስ የመጣ ነው ዓለምን ደግሞ ዛሬ አሁን የኢትዮጵያ ካላንደር አቆጣጠር በሰባት ቀን ወራት ይመጣሉ፣ በሰላሳ ቀን ዓመታት ይመጣሉ። በዚህ ዘመናት ፈራረቃሉ። በሰባት ቀን ማለት ነው እግዚአብሔር የሚጠብቀን ማለት ነው። ስለዚህ እነሆ ሰባት ዓመት ምንድን ነው የሚለው ቅዱስ ያደ ሰባት ዓመት እዘኮነኑ ወይ መሰሎ ከማት ለ ሰባት ዓመት ተጋደለ እንደ አንድ ቀን ግን አልመሰነውም። ቅዱሱ ለእግዚአብሔር ቅዱስ ሰባት ዓመት ተጋድሎ፣ ስለ ሰባት ዓመት ተጋድሎ ሰባት አክሊላት ወረዱለት። አያቸው ድካምን ከብቶ የማያስቀራ አምላክ አሁን ሰባት ዓመት ተጋድሎ ለሰባት ዓመት ተጋድሎ ሰባት አክሊል አቆረዱለት ይላል የመጨረሻው ጊዮርጊስ አራት ጊዜ ሞቷል ሶስት ጊዜ ተነስቷል አራተኛው ግን ገና ትንሣኤ ዘጉባኤ ይጠይቃል ለዚህ ምስክሩ አንድ ነው ከበጌራ ወር ቀጾሮ የምርቋ ባህር ዘያት ወዘ ተጽፋ ወይ ከተመተሱመ ተስካረሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አዎ የጊዮርጊስ የመከራውና የተአምራቱ የሞቱ ምስክር አንቺ ነሽ ማርያም አራት ፊደል ነው አይደል ጊዮርጊስም አራት ጊዜ ሞቷል ማለት ነው ሶስት ጊዜ ተነስቷል ማለት ነው ጊዮርጊስ ቅዱስ ማለት የተለየ ማለት ነው። ጊዮርጊስ ማለት ደግሞ የእግዚአብሔር ጠበቃ፣ የእግዚአብሔር ወታደር፣ ወርቅ የሆነ ወታደር ማለት ነው። እና ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። እንኳንም ለሰማዕቱ ቅዱስ ጊዮርጊስ መክበሰባት አመታዊ ክብረ በዓል አደረሰን። በክብረ በዓሉ ላይ ደግሞ እንደዚሁ ሰፋ አድርገን እንማማራለን። ይህን በገብረ መስቀል ሚዲያ መጋቤ ሐዲስ ገብረ መስቀል በላይ ሚዲያ ነው። በዚህ ተከታተሉ፣ ሰብስክራይብ ለሰዎች አዳርሱ፣ ሚዲያውን አሳድጉ። እግዚአብሔር አምላክ መልካም በዓል ያደርግልን።